ስዕል ልድገመው እንዴ? ወይ ግን ምንድን ነው መድገሙ? ይሄ እራሱ አልተሸጠ። ሰባት ልሳለ እ ኣበት ማን ነው? ምንድን ነው ግን ሰው ግን፣ እንዴት አንድ ጥበበኛ አንድ ሰዓሊ ሸራና ብሩሹን ሊያነካካ ሲል እንዴት እያቆረፍድበታል? ማን ነው? ሴት፣ ሀይ፣ እንዴት ነሽ? ቁጭ በይ ቁጭ በይ ሴት፣ ግቢ ቁጭ በያ። እንኳን መጣሽ። ትክክለኛው ሰው ጋር የመጣሁት ሀይ እንዴት ነሽ? የጥበብ ሰው ጋር መድረስ ከባድ ነው ይላል በብሂሉ። እንኳን መጣሽ ደስ ብሎኛል ስለመጣሽ። በነገራችን ላይ በጣም ደስ ብሎኛል። ስዕል የልጅነት እልሜ ነው። አሁን ደግሞ ባንተ ልሳል ስለመጣሁ በጣም ደስ ብሎኛል። አዎ Don't ብሩሽ ስታንድ ይላል ታዋቂው ሰዓሊ አልበርት አንስታይን እና ምን ማለት ነው? ሸራ ካለ ስዕል እንደማለት ነው። ገባሽ? አልተወሳሰበ። በነገራችን ላይ በጣም የጥበብ ሰው መሆንን ያወኩት ይህን ያህል ወረፋ ሳይ ነው። እኔ ራሱ እኮ እዚህ ለመምጣት ሁለት ወር ነው የጠበኩት። ቆይ ያህል በጣም ቢዚና ማለት ነው ይኸውልሽ አሁን እኔ ብዙ ብዙ ስዕሎችን ነው የምሰራው። እነዚህ የምታያቸው እነዚህ የከበቡኝ። አሁን ይሄ ስዕል ለምሳሌ ሰባት ዓመት ፈጅቷል። ይሄ ፎቶ አይደለም፣ ይሄኛው ፎቶ ነው ይሄኛው ለማለት ነው። እና ለምንድን ነው ቢዚ ሆንክ ካልሽኝ ይኸውልሽ የእኔ ጥበብ ራሷ ናት የምትመራኝ። ዝም ብዬ ተነስቻል ስልም እሷ ናት የምታዘኝ። ዛሬ ሳል ትለኛለች እስላለሁ። ዝም ካለች ዝም እላለሁ እንጂ እኔ እንደ ማንኛውም ሰዓሊ ዝም ብዬ መሞነጫጭራ አያቅተኝ። ለሙያው ያለ ፍቅር በጣም ይገርማል። ስንት መሰለ እኮ ያለ ሙያው ገብቶ ሙያው የሚያሰድበው። ደስ ይላል አገላለጽሽ። የሚገርመሽ ትክክል ነሽ። እኔ አንድ ላውረንስ የሚባል የፈረንጅ ጓደኛ አለኝ እና በአንድ ወቅት እባክ እባክ ልጄን ሳልልኝ ብሎ ይነዘንዘኛል። በኋላ ላይ እሺ አልኩትና አመጣው። ልጁን እዚህ አስቀምጠው። ከዛ በነገራችን ላይ የርቃ ምናምን አልስልም። እዛ ፈልገሽ ከሆነ ብዬ ነው። አጂ ከፈለግሽ ግን እሺ ልል እችላለሁ። እሺ እሺ። ወደ ሀሳቡ ስመጣ በኋላ ላይ ልጁን እዚህ አመጣና አስቀመጠልኝ። እሽ አልኩ፣ ልስለው እንደዚህ ብዬ ጀመርኩና መሳል ጀምሬ፣ ከምን ልጀምር ስለ ጥበብ ከጆሮ አለች አየሽ። እሽ አልኳት፣ ጆሮ ሳልኩ፣ ጆሮ ስዬ ከጨረስኩ በኋላ ልቀጥል ስል ኖ አለች። ኖ አትንቀሳቀስም፣ ሌላውን አትነግርህም አለችኝ። በኋላ በቃ ምን ላድርግ ምን ላድርግ ታዲያ፣ አቃት እምቢ ሲለኝ አስቀመጥኩ። ይቅርታ አልኩት፣ ይቅርታ ብዬ ወደ ቤቱ ሄደ። ከዛስ ከዛማ በኋላ በቃ አንድ ወር ሲል ሁለት ወር ሲል፣ ስድስት ወር ሲል፣ አረ ጥበብ መልስ ስጪኝ። ዝም አለች። በኋላ ከስንት ጊዜ በኋላ መታ ብትቆረቁረኝ ጥሩ ነው። ከዘጠኝ ዓመት በኋላ ይህን ሁሉ ጊዜ ዘጠኝ ዓመት ፈጀች። በኋላ ከጆሮ የጀመርኩትን ልስለው ስቀጥል ለካ ልጁ አድጓል። በግራ ጆሮና በቀኝ ጆሮ መካከል ያለው የተለያየ ነው። ከጆሮ ጥንጥ ያኛው ትልቅ። አባትየው ተናደደ። እንዲህ ልይዘኝ ጥበብን ያዛታል። ጥበብን ያዛት። በነገራችን ላይ እዚህ ጋር ማሳጀት ስለማይመችል ነው እንጂ እዚህ ጋር ጠባሳለኝ። አባትየው በቆንጨራ የሳትኝ ጨርፎ ነጣ። እንግዲህ እንዲህ ነው ጥበብን የማይረዳ ሰው አትፍረጅበት። እሱን ስዕል ሶሻል ሚዲያ ላይ አይቼዋለሁ። እውነት ለመናገር ግን እኔ ሳየው በጣም ደንግጫለሁ። እኔ ራሱ ደንግጬ ነበረ። ደንግጬ ነበር። ሰው ብዙ ነገር ይላል። አሁን ይሄ ስዕል ነው ወይ ምናምን አለ። አየሽ ጥበብ ነች የሰጠችኝ ይሄንን አውቃ ነው እንደዛ ያደረገችው። ሰው ግን አይገባው አይገባው። ግን እኮ ስዕሉ በጣም ይጨንቃል ማለት እውነት ለመናገር እኔ ሰው አበላሽቶብህ ነበር የመሰለኝ። ማለት ማለቴ በቃ በቃ እኔ እንዲ አይነት ዲስሪስፔክት አልወድም። እሺ ለማንኛውም ሴት ስለሆንሽና ለጥበብ ስል እተወዋለሁ እንጂ አላስፈላጊ የጊዜ ወራትና እንደገና የገንዘብ መቀጮ ነበር ማድረግብሽ። ውይ ይቅር በለኝ እኔ የተሰማኝን ብቻ ነው ያወራሁት ያው ታውቃለህ አይደል የእውቀት ማነስ እኮ ነው ቀላል ያንስሻል አሁን ለምሳሌ ይሄን ስዕል ተመልከች አሁን ይሄ ስዕል የዋዛ ስዕል ሊመስልሽ ይችላል ይሄ ስዕል ጥበብ የፈሰሰበት እውቀት የሞላበት አይመስልም ምን ይታይሻል አንድ ነጥብ። ኤግዛክትሊ እሱን ነው ምልሽ እኮ። አሁን ለምሳሌ ለምን ጥቁሩ ብቻ ታየሽ? ለምን ሙሉ ሸራ አልታየሽም? ያው ኖ ኖ ኖ አታብራሪው በቃ አየሽ፣ ለመመለሱ ገና ዳዳሽ። ይሄንን ነው መልሽ። ለዚህ ነው ይሄ ስዕል ስድስት ወር ነው የፈጀብኝ አልኩሽ። ስድስት ወር ድፍን እንደ ስድስት ወር ሙሉችን ነጥብ ለማስቀመጥ ያንተ ደግሞ ትንሽ አልተጋነነም? አልተጋነነም አንቺ ስለማታይኮ ነው። አንቺ ሽጋ ጥቁር ነጥብ ነው የሚታይሽ። ዋርካዎቹ ይታዩሻል፣ ከስር በኩል የሚጫወቱ ህፃናት፣ እንደገና አስፋልት፣ በአስፋልቱ ላይ የሚሄዱ አዛውንት፣ ከአዛውንቱ አጠገብ ያለ መኪና፣ ከመኪናው ጋር ጎን ላይ ፒካፕ፣ ፒካፑ ላይ ያለችው አሮጊት ምን እያደረገች ነው? አይታይሽም? አይሽ ይህን አንቺ ችግር ይህን አንቺ ችግር። አዎ፣ ስዕል አትረዱ፣ ስዕል አትረዱ ስዕል አትረዱ ሲያልፍ አልፎ አልፎ በዚህ ምስል አለው በዚህ ስላለው ስዕል ነው የምልሽ እንግዲህ ባይሆን እኔ ለመሳል ምን ያህል ጊዜ እንደሚፈጅብህ ብትነግረኝ ደስ ይለኛል ፈረንጅ ሳሊ ማላለው ብዬ እንዲመከር የለም ምናልሽ ምላሽ እባክህ ምንም አላልኩም ይሁልኬን ወንድም የሆነ ፈረንጅ ታውቄ ነበር እና በቅርቡ ይመጣል ምን መሰለክ እሱ ሰዓሊና ስዕል በጣም ነው የሚወደው እና እኔ ደግሞ ያው በቃ ስዕል እችላለሁ ታውቃለህ እሱን ለማማለል እና አሁን እኔ ብስ ምን ያክል ጊዜ ይፈጃል ማለቴ እኔ ነኝ የሳልኩት ብዬ ስዕሉ ለሱ ለማሳየት ኧረ እባክሽ እንግዲህ ያው ቅድም እንደነገርኩሽ እኔና ጥበብ ልብ ለልብ ከተገናኘ እባክህ ዝም በለ ደዛ ልብ ለልብ ይለኛል እንደ አሁን ምን ያክል ጊዜ ብቻ እንደሚወስድ ንገረኝ የወልሽ ኔ እናት፣ ዋናው ነገር የቀለም ወቂ ነው። እሱን ካገኘን ወይ ለሱ ነው እንዴ? እና እንደዛ ትለኝም ነበር። ውልክ ብቻ አንተ ቶሎ ጨርስልኝ እሺ። ይሄ አንድ ዓመት ስድስት ወር የምትላውን ነገር እሺ፣ እሺ አትጨነቂ ያው ጥሩ ነው። ገንዘቡ ግን ምን አለ መሰለሽ አሁን ለምሳሌ አንቺን ለመሳል ሰማያዊ ቀለም ያስፈልጋል። ሰማያዊ ቀለም ደግሞ እንግዲህ ቢጫና ጥቁር ሲደባለቅ የሚገኝ ነው። ስለዚህ ለእሱም የተወሰነ ብታመጪ፣ ካልሆነ ደግሞ ያው አራት ወር ያህል ነገር ይፈጃል። ምንድን ነው ብርብር የምትለኝ? ሰጠው አደለ እንዴ? ቆይ ደግሞ ከመጀምሮ ነው ጥቁርና ቢጫ ሲቀላቀል ሰማያዊ የሚሰጠው? አታውቅም ብለህ ልታታልላይ አደለም እንደዚህ ሲቀላቀል እኮ ነው ራሱ ዝም ብል ባከደዛ ሲጀመር ምንም ሰዓል አይመስልም። አጭበርባሪ ባሪ አንድ ነጥብ ስለ ጋራሽን ተረርትለኛል እንዴ የሌላ ሰው አንድ ጆሮ ዘጠኝ ዘጠኛ ፈጀ እሱን ዝም ስለ ደሞ ይሄ ቢጫና ሰማያዊ ጥቁር ይሰጣል ትለኛለህ አጭበር ባሪ እንዴ ይሄን ሙሉ ከፈትችሽ አራ ብሩን አንቺ እም አይዘ አንቺ ነሽ አጭበር ባሪ አንቺ አረደሽ እንዴ ፈረንጅ ገዘብ በላሉ ምናምን ብለሽ እኔ ግን ምን ይሻለኛል እንዴ? አናጢነት ሞከሩ ማሽን ሳትኝ በቃ እድሜ ሆነኝ ብዬ ደግሞ ሌላ ስራ መፈለግ ጀምር። ከዛ በኋላ ሰፈር ከሙል ብዬ ው ቢላና ማጭድ ልሳል ብዬ ሰፈር ላይ እያልኩኝ ስስል ነበር ምሰነብተው። ሰፈር ስመለስ የሰፈሩ ሰው ነው ሰዓሊው፣ ሰዓሊው ሲሉኝ፣ እንዴ ሰዓሊ ሰዓሊ ካሉ ለምን ስዕል አልጀመርም ብዬ ስዕል ጀመር። ይው በቃ አይሆንልኝም እንዲህ እሻውን ምን ልስራ በቃ እነዚህን ምን ስል መልስላቸው? ሚዛን ገሰናሉ ሚዛን